አርቲፊሻል ኢንቴሊጀንስ ወይም ኤአይ እንደ ሰው ልጆች ያፈቅራልን? ሐዘንስ ይሰማዋል? ወደፊትስ የህልውና ስጋት ይሆናል? ሰላም ጤና ይስጥልኝ። ወደ ቻናላችን ቤተሰቦች፣ በዛሬው ፕሮግራማችን አለማችንን እየዋጀ ስላለው የአርቲፊሻል ኢንቴሊጀንስ ወይም ኤአይ የስሜት ሁኔታዎችና ከሰው ልጆች አንጻር ያለውን የህልውና ስጋት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ዕለት ከዕለት እየተራቀቀ የመጣው ሰው ሰራሽ አስተውለት ወይም ኤአይ የተለያዩ ሰውኛ ስሜቶችን ሊያሳይ ወይም ሊላበስ ይችላልን? የሚሉ ጥያቄ የቀረበላቸው የማይንድ ፕሌስ ስራ አስኪያጅና የአይኮግላብስ መስራች አሩይ ጸጋዬ ለቢቢሲ የሚከተለውን መልሰዋል። እስኪ መስራቹ ምን እንደመለሱ ቀጥለን በዝርዝር እንመለከታለን። ሰዎች የሚያደርጉትን ሁሉ ኤአይ ማድረግ ይችላልን? የሰው ልጆች የሚያደርጉትን ሰው ሰራሽ አስተውሎት መቼ መስራት ይችላል ብለን ከተነሳን አሮይ ሶስት መላምቶችን ያስቀምጣል። የዘርፉ ባለሙያዎች ሰው ሰራሽ አስተውሎት እንደ አውሮፓውያን አቆጣጠር በ2035 ወይም በ2045 አሊያም ደግሞ በ2075 የሰው ልጆች የሚሰሩትን ሊከውን ይችል ይሆናል በሚል የተለያየ አቋም ይዘዋል። አሁን ላይ ያለው የሰው ሰራሽ አስተውሎት ወደ አርቲፊሻል ሱፐር ኢንቴልጀንስ ወይም አርቲፊሻል ጀነራል ኢንቴልጀንስ ሲሻገር ነው የሰው ልጆች የሚከውኑትን በአጠቃላይ መስራት ይችላሉ ይላል። ሀሩይ ይህን ደረጃ የላቀ ሰው ሰራሽ አስተውሎት ልንለው እንችላለን። የሰው ልጆችን የተለየ የሚያደርጉ ስሜቶችን ሰው ሰራሽ አስተውሎት ሊያንጸባርቅ ይችላል በሚል ከቢስ የተጠየቀው ሀሩይ የሰው ልጆች አስተውሎት ከማስረዳት ይጀምራል። ሁለት የሰው ልጆች አስተውሎት ገጽታ እንመልከት። እነዚህ ራሽናል ኢንቴለጀንስ ወይም ምክንያታዊ ልህቀትና ኢሞሽናል ኢንቴለጀንስ ወይም ስሜታዊ ልህቀት ናቸው። ምክንያታዊ ልህቀት የምንለው ቀድሞ ከነበረን የህይወት ተሞክሮ ወይም ትምህርት የሚመነጭ ሲሆን ስሜታዊ ልህቀት ከምክንያት ውጭ ስሜት ላይ የተመረኮዘ ነው። ሰዎችን ማፍቀር፣ ሰዎች ሲከፋቸው ማወቅ፣ ለሰዎች መስጠት ያለብንን ስሜታዊ ምላሾች መረዳት ኢሞሽናል ኢንተለጀንስ ወይም ውስጥ ይካተታል፣ ይላል ሀሩይ። የሰው ልጆች ከምክንያታዊ ልቀት ጀርባ ስሜታዊ ልቀት ስላላቸው ሁለቱን አስተናብረው ይኖራሉ። ሰው ሰራሽ አስተውሎትስ? ሀሩይ እንደሚለው ሰው ሰራሽ አስተውሎት ስሜታዊ ልቀት ይጎለዋል። ስሜታዊ ልቀት ከሌለው ደግሞ እንደ ሰው ማሰብ ፈጽሞ አይችልም ማለት ነው። ቀልድን እንውሰድ። ቀልድ ምክንያታዊ ቀመር አለው፣ ስሜታዊ ጎንም አለው። ሰው ሰራሽ አስተውሎት ምክንያታዊ ቀመርን ሊያገኘው ይችላል። ቻት ጂፒቲ ላማ ና ሌሎች መተግበሪያዎች ቀልድ መጻፍ ጀምረዋል። ምን ያህል ያስቃል ስንል ግን ስሜታዊ ጎኑ ስለሚጎድል ፍጹም አልሆነም። ፍቅር፣ ሐዘን ና ቀልድ ሰው ሰራሽ አስተውሎት ሰውያዊ ማንነት ወይም ኢምቦዲመንት ስለሚጎድለው ስሜታዊ ልቀትን ማምጣት አይችልም ብለው የሚከራከሩ ባለሙያዎች ያሉ ሲሆን በተቃራኒው ሰውያዊ ማንነት የግድ አስፈላጊ አይደለም ብለው የሚሞግቱም አሉ። ሰው ሰራሽ አስተውሎት ኮድ ብቻ ከሆነና አካባቢውን የማይረዳ ከሆነ እኛ በስሜት ህዋሳችን አማካኝነት የምናገኘው ይጎድለዋል ሲል ባለሙያው ያስረዳል። ሰው ሰራሽ አስተውሎት እንደ ሰው መሆን በማይቻለው ማስመሰል አይችልም። ሰው ሰራሽ አስተውሎት ስሜትን ማስመሰል ከቻለ ማለትም ስለ ፍቅር፣ ስለ ሐዘን ወይም ስለ ቀልድ ተረድቶ ያፈቀሩ ሰዎች እንደሚሆኑት ከሆነ ሐዘን የተሰማቸው ሰዎች የሚያደርጉትን ካደረገ ወይም ቀልዶ ካሳቀ እነዚህ ድርጊቶች እንደ ሰው ከውኗቸዋል ማለት ነው የሚል ክርክር አለ። ሆኖም ግን ይህን ከማስመሰል ያለፈ እንዳልሆነና ሰው ሰራሽ አስተውሎት ምክንያታዊ ልቀት ቢማርም እንኳን ስሜታዊ ልቀት ላይ መድረስ እንደማይችል የሚያስረዱም አሉ። ሰውና ማሽን ሲወዳደሩ ሰው ሰራሽ አስተውሎት ምክንያታዊ ልቀት እንዲኖረው ማድረግ እንደሚቻል ታይቷል። መቼ ይደረስበታል ለሚለው ጥያቄ እንደ አውሮፓውያን አቆጣጠር እስከ 2075 ከሚሉት ወገን እንደሆነ ህሩ ይናገራል። ምክንያታዊነት በአልጎሪዝምና በሶፍትዌር እንደሚመጣ ታይቷል። አሁን ባለው ሃርድዌር ግን እዛ ላይ ለመድረስ ከባድ ነው። ስለዚህ በ2075 እና ከዚያ በኋላ እንደርስበታለን ከሚሉት ወገን ነኝ። ምክንያታዊነት አሁን ባለው ሃርድዌር ማምጣት ካልተቻለ ደግሞ ስሜትን ለማምጣት አሁን ባለው ሃርድዌር የሚታሰብ አይደለም። የሰው ልጆች መተንፈስ፣ መመገብና መራመድን ጨምሮ ሁሉንም እንቅስቃሴዎች እንዲከውኑ ከአእምሮ መልእክት ተቀብለው የሚያስተላልፉ ህዋሳትን ወይም ኒውሮንስ የሚተካ የሰው ሰራሽ አስተውሎታቻ አለመኖሩ እንደ መከበራከሪያ ያስቀምጣል እንደ ኳንተም ኮምፒዩቲንግ ያሉ ቴክኖሎጂዎች ፈጣን የማስተላለፍ ጉልበት ስለሚያመጡ አሁን ያለው ሁኔታ እንደሚለወጥ የሚከራከሩ ባለሙያዎች አሉ። አሁን ባለው ሃርድዌር ግን የላቀ ሰው ሰራሽ አስተውሎት ላይ መድረስ የሚታሰብም አይሆንም ይላል ሄሩይ። ቻት ጂፒቲ ይፋ ሲደረግ ሰው ሰራሽ አስተውሎት የሰው ልጆችን የሆነውን አደጋ ዓለምን ይቆጣጠራል የሚል ፍርሃት ተስተጋብቷል። ሰው ሰራሽ አስተውሎት በሰው ልጆች የሚሰለጥነው ምን ድረስ ነው? የሚለው በምዕራባውያን አገራት ምክር ቤቶችም ጭምር አከራካሪ ሆኖ ቆይቷል። በሌላ በኩል በስነ ምግባር የሚመራ ሰው ሰራሽ አስተውሎት ስጋት አይሆንም ብለው የሚከራከሩ ባለሙያዎች ተደምጠዋል። ህሩይ በበኩሉ ኤአይ ሊያጠፋን ነው በሚለውም በስነ ምግባር ተመርተን እንሰራዋለን በሚለውም ወገን በኩል የማጋነን ነገር አለ ይላል። እርግጥ ነው ሰው ሰራሽ አስተውሎት አሁን ላይ ያለበት ደረጃ ለመድረስ ብዙ ሂደቶችን አልፋል። ይደረጋሉ ተብሎ ያልተገመቱ ነገሮችን አድርጎ ታይቷል። ከዚህ በኋላም እድገቱ ይቀጥላል። ታዲያ በቀጣይ ኤአይ እንደ ሰዎች ነፍስ ባይዘራም ቀልብ ባይገዛም በርካታ መረጃ በተመገበ ቁጥር ስሜት ባይሰማው እንኳን ማስመሰት አይችልም። ህሩይ ያለ ስሜታዊ ልቀት ይህ ሊሆን እንደማይችል በምሳሌ ያስረዳል። ለምሳሌ አንድ ሰው ስለ ድሃና ሀብታም ሲጽፍ ለድሃ ሐዘን ስላለውና ስቃዩን ስለሚረዳ በሳማኝ መንገድ ሁኔታውን ከመግለጽ ባሻገር ጨለምተኛ ቀልዶች ወይም ዳርክ ዩመር ወይም ሽሙጥ ያካትታል። ይህ የተኖረ ሕይወት ላይ ወይም ተሞክሮ ላይ የተመሰረተ ነው። ይህንን ቻትጂፒት ወይም ላማ ቢጽፈው ውበት አይኖረውም። ከተሞክሮ የሚነሳ ገለጻ አይኖረውም። ያለ ስሜታዊ ልቀት አይመጣም ይላል። ኤአይ ንቃተ ህሊና አለው። ጉግል ይሰራ የነበረው መሐንዲስ ብሌክ ሌሞን ከስራው የተባረረው በድርጅቱ የተሰራው ላንጉጅ ሞዴል ነፍስ አለው በማለቱ ነው። ኮንሽስነስ ወይም በግርድፉ ንቃተ ህሊና በሳይንስ ይህ ነው የሚባል ማብራሪያ ግን አላገኝም። ባለሙያዎች እንደሚሉት የሰው ልጆች እንዴት ለምንና ንቃተ ህሊና ኖረን የሚለውን ጥያቄ መልስ ሳያገኝ ሰው ሰራሽ አስተውሎት ንቃተ ህሊና እንዲኖረው ማስቻል ቀላል አይሆንም ንቃተ ሊናን ማምጣት ይቻላል ብለው መከራ የሚያደርጉ ባለሙያዎች እንዳሉ የሚጠቅሰው ሩይ ለምን ይህን ማድረግ አስፈለገ የሚለው ጥያቄ ላይ ያነሳል። በተደጋጋሪ ሙከራዎች ይህንን ማድረግ እንደሚቻል አምነው የሚመራመሩ አሉ። በኮንሽስነስ ጀርባ ፍሪ ዊል ወይም ነጻ ፈቃድ አለ። ይህንን ነጻ ፈቃድ ማራመድን ደግሞ ሰው ሰራሽ አስተውለት ሊከውነው አይችልም ይላል። የሰው ልጆች መለያ ከሚባሉት አንዱ ነጻ ፈቃድ ነው። ሰው ሰራሽ አስተውሎት ግን የተቀረጸለትን መንገድ ተከትሎ ይሰራል። ሰዋዊ ባህሪ ተደርጎ ከሚወሰዱት መካከል አንዱ መዋሸት ነው። ህጻናት አእምሯቸው እስኪጎለብስ ድረስ መዋሸት አይችሉም። ትንሽ ከፍ ሲሉ ደግሞ ብዙ የማያሳምን ውሸትና እንደሆነ የሚያስታውቅ ውሸት ይዋሻሉ። የሰው ልጅ አእምሮ የማሰላሰል ብቃቱ ከፍ ሲል ደግሞ ውሸት ጠንካራና አሳማኝ ይሆናል። ይህንን ለማድረግ ስሜታዊ ልቀት ያሻል። ህሩይ እንደሚለው ይህንን ንጽጽር ወደ ሰው ሰራሽ አስተውሎት ስንወስደው የምናገኘው ውጤት ተመሳሳይ አይደለም። ሰው ሰራሽ አስተውሎት የላቀ ሰው ሰራሽ አስተውሎት ወይም አርቴፊሻል ሱፐር ኢንተለጀንስ ቢሆንም እንኳን ነጻ ፈቃድ ስለሌለው ከተጻፈለት ሲስተም መውጣት አይችልም ሲል ያስረዳል። በእርግጥ የሰው ልጆች ሰው ሰራሽ አስተውሎቱን ለፈለጉት ዓላማ መሳሪያ ሊያደርጉት ይችላሉ። ይህም የህልውና ስጋት ሊያደርገው ይችላል። ሰው እስካልተጠቀመበት ድረስ መሳሪያው ስለተፈጠረ ብቻ አይጎዳም። ሰው ሰራሽ አስተውሎት ኮንሽስ አይሆንም፣ ነጻ ፈቃድ አይኖረውም። ነጻ ፈቃድ ከሌለው ደግሞ ከተጻፈለት ፕሮግራም አይወጣም፣ ይላል ባለሙያው። ምናልባት ሰው ሰራሽ አስተውሎት ንቃተ ህሊና እንዲኖሩ ማድረግ ቢቻል ያኔ በሰው ልጆችና በሰው ሰራሽ አስተውሎት መካከል ልዩነት አይኖርም ማለት ነው። ሰው የሚያደርገውን ሰው ሰራሽ አስተውሎቶች ግን የማይችለው የሚባል ነገርም አይኖርም። አሁን ባለው ደረጃና ሳይንሱ በሚያስረዳው ልክ ግን ሰው ሰራሽ አስተውሎት ስሜታዊ አስተውሎት የሚጠይቁ ክንውኖችን ማድረግ ይችላል ብሎ መደምደም ግን ይከብዳል። ውድ የቻናላችን ቤተሰቦች ስለ አርቲፊሻል ኢንተለጀንስ ወይም ኤአይ የስሜት ሁኔታዎችና የወደፊት ስጋቶች ከባለሙያ ያገዛጋ ይዘንላቸው የነበረውን ፕሮግራም በዚሁ ጨርሰናል። በሌላ ፕሮግራም እስከምንገናኝበት ሰናይ ጊዜን ተመኘው።